ሰብስክራይብ በማድረግ ቤተሰብ ይሁኑ መሐመድ የሚባል ድግምተኛ አለ አባት ከልጅ የሚለያይ አዲስ እምነት ይዞ የመጣ ጠንቋይ ድግምተኛ የሚናገረውን እንዳትሰሙ ብለው ዳዕዋ ማድረግ ጀምሮ ይህን ነው እንዴ ድግምተኛ የሚሉት ይህን ነው እንዴ ጠንቋይ የሚሉት ይህማ ትልቅ ከባድ ንግግር ከአምላክ የመጣ እውነትም ነቢይነቱን የሚያረጋግጥ ንግግር አይደለም ብለው

አቡ ጃህል እና ቡችሎቹ የመሳሰሉት ከመዲና ለሐጅ የኢብራሂም ስርዓትን የሐጅ ሥነ ስርዓት የሚያውቁ ሰዎች ስለነበሩ ለሐጅ ሲመጡ በየኬላው፣ በየመግቢያው፣ በየመውጫው ላይ ቆመው ዳዕዋ ማድረግ ጀመሩ እና አቡ ጃህል እና መሰሎቻቸው እና ቡልሃል የመሳሰሉት መሐመድ የሚባል ድግምተኛ አለ አባት ከልጅ የሚለያይ አዲስ እምነት ይዞ የመጣ ጠንቋይ፣ ድግምተኛ ሚናገረውን እንዳትሰሙ ብለው ዳዕዋ ማድረግ ጀመሩ። እነዚህ ሰዎች ይህን ሰው በዚህ መልኩ የጠሉት ለምንድን ነው? ምን ቢያደርጋቸው ነው? ምን ቢናገር ነው? ብለው እስቲ ንግግሩን እንስማ ብለው ብቅ ማለት ጀመሩ። የአላህን ቁርአን በንጹህ ልቦና የሰማ ንጹህ አእምሮ ኖሮት ያለ ምንም አቋም ይዞ ሳይመጣ በሥነ ሥርዓት ያዳመጠ ሰው ወደ ቁርአኑ ይሳባል። መስማት ጀመሩ። እነዚህ ሰዎች እ ይህን ነው እንዴ ድግምተኛ የሚሉት? ይሄን ነው እንዴ ጠንቋይ የሚሉት? ይህማ ትልቅ ከባድ ንግግር ከአምላክ የመጣ እውነትም ነብይነቱን የሚያረጋግጥ ንግግር አይደለም ብለው አብዛኛው ወደ ኢስላም መምጣት ጀመሩ። አላህ ስብሓነሁ ወተዓላ ከፈለገ የንሱሩ ሃዛ ዲን ይህን ዲን አላህ ይረዷዋል።

ነገሩ ዛሬ የተጀመረ አይደለም። ሁሉም ስልጣን ባገኘ ቁጥር ሙስሊሙ ላይ ይህንን ዱላ ያነሳል። በፊትም ነበረ። አቡ ጃህል ነቢዩን ዓለይ ሰላቱ ወሰላም አዛ ያደርጋቸው ነበር። ሰላት ሲሰግዱ በጣም እንቅፋት ይሆናቸው ነበር። እንደው መሐመድን ሲሰግድ እያያችሁ ጸጥ ማለት ጀመራቸዋል። ካገኘሁት ግን ቋጥኝ ድንጋይ ነው፣ እሱ ላይ እንዲምጭንበት አለ። ነቢዩ ሰለላ ሰለም እየሰገዱ አገኛቸው። አቡ ጃህል ነቢዩን ላይ ለመተናኮል ሲመጣ ልክ ሲቀርባቸው ሳስቡ ደግሞ እየደነገጠ እየተንቀጠቀጠ ወደ ኋላ መመለስ ጀመረ። እንዴ እጭንበት አለው፣ መተዋለው፣ ስትላል ነበርክ እንዴ? ምንድን ነው ያሸሸ? አበል ሓከም አሉት። አበል ሓከም ብሎ ያወጡለት ሙሽሪኮቹ ነበሩ። ነቢዩ ግን ምን አሉት? አቡ ጃህል አሉት፣ የጥበብ አባት ሰውን ይሄ የማሀይብ አባት ነው። ሰላት ከልካ የሆነ ሰው እንዳይማር እንቅስቃሴ የሚያደርግ ማንኛውም አካል የተማረ ዜጋ እንዲመጣ ማይፈልግ አካል ማሀይብ ነው። እውቀት ያለው ሰው እውቀትን ይፈልጋል። እውቀትን የሚወድ ሰው የተማረ ዜጋ እንዲፈልቅ እንዲበዛ ይፈልጋል። የተማረ ዜጋ እንዳይመጣ ግን የሚፈልግ ማሀይብ ማለት ከዚህ ሰው በለጠ የለም። አቡ ጃህል ብሎ ነቢዩ አወጡለት፣ የማህየብ አባት ይሄ የጥበብ አባት አይደለም።

ስለ አቡ ጃህል የተናገረበት የቁርአን አያ አለ። ከላ ኢነል ኢንሳነ ለየጥጋ ይላል። በእውነቱ ሰው ወሰንን አልፎ አላለ፣ አራአሁስተግና ራሱን የተብቃቃ ባለሀብት ሆኖ ለማየቱ። እኔ ከኔ በላይ ላሳር፣ እኔ ሀብታም ነኝ፣ ከኔ በላይ ማን አለ ብሎ አቅም ሲኖረው፣ ገንዘብ ሲኖረው፣ ጉልበት ሲኖረው፣ ምን ሲኖረው፣ በቃ ከኔ በላይ ማን አለ ፈላጅ ቆራጭ እኔ ነኝ ብሎ ያስባል፣ ይገምታል። ኢን ኢላ ረቢካ ሩጅአ መመለሻው ወደ ጌታህ ብቻ ነው። ሁሉም ይመለሰው ወዴት ነው? ወደ አላህ ነው። ዱንያ ላይ የፈለገውን ያህል ቢጨፍር የፈለገውን ያህል ቢያደርግ ነገ ያቺ ጠባብ ጉድጓድ ላይ ማይገባ ማንም የለም። ሁሉም ይገባል። የገባ ግን ሁሉ እኩል አይነት መስተንግዶ ያገኛል ማለት አይደለም። እንደ እየሰራው ይመነዳል። አራይተ ለዚ የንሃ አየህን ያንን የሚከለክለውን አብደን ኢዛ ሰላ ባሪያው በሰገደ ጊዜ ሰላትን ሲሰግድ የሚከለክለው አየሆን ሆነ አላህ ስብሓን ወተአላ አራይተ ኢንካነ አላ ልሁዳ አየህን ንገረኝ ተከልካዩ በትክክለኛ መንገድ ላይ ቢሆንስ አው አመረ ቢተቋ ወይም ፈጣሪውን በመፍራት ቢያዝስ አረይተ ኢን ከዘበ ወተወላ አያነ ነገረኝ ከልካዩ ቢያስተባብልና ከእምነት ቢሸሽ አለም ያለም ቢአን አላህ የራ ይህ ሁሉ ነገር ሲፈጽምና ሲያደርግ አላህ እንደሚያየው አውቅ ምን? ይሄ ሰው አላሁ እኮ እንደሚያየው እኮ ሊያውቅ ይገባል። አውቅ ምን አለ አላህ ከላ ከዚህ ድርጊቱ ይቆጠብ። ለእን ለም ተንተሂ ከዚህ ድርጊቱ ማይቆጠብና ማሸሽ ከሆነ ለነስፋ አምብናስያ አናቱን ይዘን እንጎትቶዋለን አለ አላህ ሱብሓነሁ ወተዓላ። ናስየቲን ካዚበቲን ኻጢአ ውሸታም ስህተተኛ የሆነችዋን አነት ይዘን እንጎትተዋለን። ፈልየድዑ ናድየሁ ሸንጎዎችን፣ አቀማማጫዎችን የእሱን ግሩፖችን ጋርድ በለው ይጥራ። ሰነድዑ ዘባንያ እኛም ዘበኞቻችንን እንጠራለን አለ መላእክቶችን

ይህንንም ውጤት ዱንያ ላይ አላህ አደረገው። የቁርአን ተአምርነት ይህ ነው። እኔ አጅበኛል አቡ ለሀብን ገና በጠዋቱ ለነቢዩ ሰለላሁ ዓለይሂ ወሰለም ለዳዕዋ እንቅፋት ሲሆን ገና በጠዋቱ ምን አደረገው? ጀሀነም እንደሚገባ መካ ላይ መሰከረበት። ገና ኢስላም እንደተጀመረ ተበት የዳ አቢ ለሀብ ወተብ እያለ አቡ ለሀብ የሞተው መቼ ነው? በድር ጦርነት ከተካሄደ ነቢዩ መዲና ከተሰደዱ በኋላ በድር ጦርነት ላይ አልተሳተፈም ከባድ በሽታ አላህ ጥሎበት ከበድር ጦርነት ከሳምንት በኋላ ነበር አቡለሃብ የሞተው በዛው በኩፍሩ ልጆቹ ተጠይፎት ከባድ በሽታ አላህ ጥሎበት በእንጨት እየገፉ ነበር ጉድጓድ ውስጥ የከተቱት አቡለሃብን አቡጃህልንስ ሁለት የአንሷር ወጣቶች መጡና አብዱላህ ማን ነው አብዱራህማን ኢብኑ አፍላ አውፍ ጋር መጡና ከቀኝ ከግራ ቆሙ። አንዱ አንዱ እንዳይሰማ አብዱራህማን ኢብኑ አውፍን ቡኻሪ የዘገቡት ላይ ማለት ነው። ጎተት ያደርጉና ያ አሚ አታሪፍ፣ አቡ ጃህል አቡ ጃህልን ታውቀዋለህ? አለ። አዎ፣ ለምን ፈለከው? እኔ ከሱ ጋር ጉዳይ አለኝ። ነቢዩን አዛ አደርጋል ይሰድባል ሲባል መካ ላይ በጣም አዛ ሲያደርጋ እንዳደረጋቸው እኔ ወሬ ደርሶኛልና ዛሬ ከሱ ጉዳይ አለኝ። እንደው አላህ ብሎ ካገኘሁት ወይኔ ወይሱ እስኪጠፋ ድረስ ተፋለመዋለሁ አለ። ሌላኛውም ጎተተው። ወጣቶች ናቸው፣ 15 ዓመት ታዳጊ ወጣቶች። አቡ ጃህልን ታውቋላ? አንተስ ለምን ፈለግከው? ነቢዩን ነብዩ ሰለላሁ ዐለይሂ ወሰለም አዛ ያደርጋል ሲባል ሰምቻለሁና ከሱ ጋር ጉዳይ አለኝ። አሳዩት። ምንም ብዙም አልቆየም። መሃል ላይ በኩራት ሲንቀሳቀስ ያው የምትፈልጉት ሰው ብሎ አብዱራህማን ብኑ ዐውፍ ለእነዚህ ወጣቶች አሳያቸው። ምንም ጊዜ ሳባክኑ ጦራቸውን ወረወሩበት፣ ጣሉት። ነቢዩ ሰለላሁ ዐለይሂ ወሰለም ጋር በመሮጥ ያ ረሱላ ላህ እኔ ነኝ የገደልኩት፣ እኔ ነኝ የገደልኩት። እስቲ ሰይፋችሁን ደሙን ጠርጋችሁታል? አልጠረግነው። ሲያዩት ሁለቱም ላይ ደም፣ ሁለታችሁም ነው።